ሰላም ጤና ስጥልን የተከበራችሁ እና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቲቪ ተከታታይ ቤተሰቦቻችን የምሽቱን የጣና ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችንን እያስቀደምን በቅድሚያም አበይቶች እናቀርብላችኋለን። በጎጃም ቀጠናዎች የቁጭት ውጊያዎች ሲካሄዱ ውለዋል። በወሎ የአገዛዙ ጦር ዳግም ፈርሷል። የሌሊት ውጊያም እርም ሆኖበታል። በሁለተኛ ቀን ውሎ ውጊያ ተጨማሪ በርካታ ቁስለኛ ወልዲያ ሪፈራል ሆስፒታል ገብተዋል። በቀዳሚነት የምንመለከተው የግንባር መረጃችን ነው። አብይ አህመድ የኦህዴድ የቀድሞ አለቆቻቸውን ጨምሮ አቶ ጌታቸው ረዳና ጀኔራል ጻድቃንን በማስከተል ወደ ባሌ ተጉዘዋል። የጣቢያችን ዘጋቢዎች በጉዳዩ ላይ ተጨማሪ ዳሰሳ ለመስራት ለመረጃው የቀረቡ ሰዎችን አናግረዋል። በተለይም የኔተናል ጀኔራል ጻድቃን ከአብይ አህመድ ጋር ባሌ ድረስ መጓዝ የወቅቱ ፖለቲካዊ አሰላለፍ ከመቀሌ አልፎ አስመራ ያደርሰዋል የሚሉት ለመረጃው የቀረቡ ሰዎች የሰጡትን መረጃ በዜና ትንታኔያችን ቃኝተነዋል። የሕወሓት ታጣቂዎች ለአምስተኛ ቀን ወታደራዊ አመፅ ቀጥሏል። አመፁን ለማስተንፈስ ያለመ መመሪያም ጸድቋል። እንዲያም ሆኖ በአምስተኛ ቀን ውለው ተንቤ ላይ የአርሜ 50 አመፀኛ ታጣቂዎችና ጀኔራል ምግበይ አደባባዩ ላይ ታይተዋል። ጀኔራል ታደሰ ተጨማሪ ፈተናም ይጠብቃቸዋል ተብሏል። በጉዳዩ ላይ ሰፋ ያለ የመረጃ ትንታኔ ይዘናል። እነዚህንና ሌሎች የግንባር ሀገራዊና ቀጠናዊ መረጃዎችን ዜና ትንታኔዎችን ይዘናል። በድጋሚ አብራችሁን ቆዩ እያለን ወደ ዝርዝር መረጃዎቹ እናመራለን። በቅድሚያም ሰበር የግንባር መረጃዎችን ወደምንመለከትበት የዜና ምዕራፋችን እናመራለን። በጎጃም ቀጠናዎች የቁጭት ውጊያዎች ሲካሄዱ ውለዋል። በወሎ የአገዛዙ ጦር ዳግም ፈርሷል። የሌሊት ውጊያም እርም ሆኖበታል። በጎጃም የፋኒት በአለማሴን አሰቃቂ ግድያ ተከትሎ የፋኑ ኃይሎች የቁጭት ውጊያዎችን በማካሄድ ላይ ናቸው። ወንድማማቾቹ አምስተኛ ክፍለ ጦርና ስድስተኛ ክፍለ ጦር በጋራ የተሳካ ግዳጅ ፈጽመዋል። ዛሬ ጥቅምት ሰባት አፋብሀ ቴድሮስ እዝ ራስ ቢትወደድ አምስተኛና ስድስተኛ ክፍለ ጦሮች ባደረጉት የጋራ ግዳጅ በቁጭ ከተማ መሽጎ የተቀመጠውን የብልጽግና ጥምር ጦር በማጥቃት ከተማዋን ተቆጣጥረው መዋላቸውን፣ በዚህ ዘመቻ በርከት ያሉ የሚሊሻና መደበኛ ፖሊስ ኃይሎች የህይወትና የአካል ጉዳት እንዳስተናገዱ ታውቋል። ከጠዋቱ 12 ሰዓት በጀመረው በዚህ የተቀናጀ ውጊያ በፋ አንዲት በአለማሴ አሰቃቂ ግድያ የተቆጣው ሕዝብ ለፋኖ ኃይሎች ደጀንነቱን በማሳየት ቁጭቱንና የትግል ባለቤትነቱን ማረጋገጡ ከግንባር የተገኘው መረጃ ያመላክታል። በውጊያውም የቡሬ ዳሞት ብርጌድ አምስቱም ሻለቃዎች በጋራ በመጣመር ቋንጥ ላይ መሽጎ የተቀመጠውን የብልጽግና ጥምር ጦር ምሽጉን በመስበር ሙትና ቁስለኛ ማድረግ ችለዋል ያለው የእዙ የግንባር መረጃ፣ ቀሪው ኃይል ወደኋላ እንዳፈገፈገ በምሽጉ ውስጥ የሎጂስቲክ ምርኮም እንደቀናቸው አስታውቋል። የቡሬ ዳሞት ብርጌድ አምስቱም ሻለቃዎች ከስድስተኛ ክፍለ ጦር ጋር በፈጸሙት ግዳጅ በርካታ ጠላት መደምሰስ ተችሏል ያለው የግንባር መረጃው ውጊያው የቁጭት ውጊያ የእህታችን ደም በእጥፍ የመመለስ ተልዕኮ የያዘ ነው ብለዋል። ወንድማማቾቹ ራስ ቢትወደድ መንገሻ ቲከም አምስተኛ ክፍለ ጦርና ቀንጌታ የፍትሄ ንጉሴ ስድስተኛ ክፍለ ጦር በፈጸሙት የጋራ ግዳጅ በወገን በኩል ከቀላል ጉዳት በቀር የደረሰ ኪሳራ አለመኖሩንም የግንባር መረጃው አመላክተዋል። አፋብሃ በስሩ ባሉ አራቱም ዞች በኩል በተከታታይ በወጣው መግለጫ ላይ የራስ ቢትወደድ መንገሻ ቲከም አምስተኛ ክፍለ ጦር አባልና የኮማንዶ ሰልጣኝ የነበረችው ፋኒት በዓለሟሴ በድንገተኛ የቶክስ ልውውጥ ውጥ በአገዛዙ ሰራዊት ቆስላ ከተያዘች በኋላ የጦርነት ሕጉ በማይፈቅደው መልኩ በአሰቃቂ ሁኔታ መገደሏን ለዚህም ደሟ በጥፍ እንደሚመለስ ማስታወቃቸው ይታወሳል። የዛሬው የጎጃሙ ውጊያም ቁጭት የወለደው ለፋኔት በዓለምዋሴ መታሰቢያ ተደርጓል። ይህ በእንዲህ እንዳለ በወሎ ቤት አማራ መነሻውን ቆቦ ከተማ ያደረገው ወደ ተኩለሽ አቅጣጫ በጄኔራል መድፍ የታጀበው ውጊያ ዛሬም ለሁለተኛ ቀን ቀጥሎ ውሏል። በትናንት ውጊያ በከባድ መሳሪያ ለማጥቃት የሞከረው የአገዛዙ ጦር በፋ ኖ መልሶ ማጥቃትና የምሽት ውጊያ ክፉኛ መመታቱ ታውቋል። በተለይም ከአመሻሽ ጀምሮ በነበረ ውጊያ ከባድ ዋጋ የከፈለው የአገዛዙ ጦር ዛሬ ከማለዳ ጀምሮ መልሶ ማጥቃት እንደከፈተ ታውቋል። የአገዛዙ ጦር ከረፋድ ጀምሮ በከፈተው ሁለተኛ ዙር ውጊያ ተከታታይ የጀኔራል መድፍ ጥቃቶችን የፈጸመ ሲሆን በፋኑ ኃይሎች በኩል የሞርተር ጥቃት ምላሽ ሲሰጥ መዋሉን የግንባር ዘጋቢያችን ገልጸዋል። እንደ ግንባር ዘጋቢያችን ማብራሪያ ከሰሞኑ በአፋር ሀራ በኩል ወደ ቆቦ በርካታ የአገዛዙ ጦር መግባቱን ተከትሎ የራያ ቆቦ ገዢ መሬት የሆኑ ቀጠናዎችን መልሶ ለመቆጣጠር ያለመ ውጊያ ቢሆንም፣ ይህ ዜና እስከተጠናቀረበት አመሻሽ ድረስ የሁለተኛ ቀን ውጊያው በሜካናይዝድ ታጅቦ እንደቀጠለ ነው። በራያ ቆቦ ወረዳ በዋ ንጉስ ጋሌ፣ ጨፌ ሜዳና አማያ እንዲሁም እስከ ተኩለሽ መውጫ ድረስ ከፍተኛ የመድፍ ድብደባ ለሁለተኛ ቀን መፈጸሙም ተሰምተዋል። ድብደባው የተፈጸመባቸው የውጊያ ቀጠናዎች ላይ የፋኖ ኃይሎች መጠነኛ ጉዳት ከማስተናገዳቸው ውጪ በሁለተኛ ቀን ውሎ የአገዛው ሰራዊት ከፍ ያለ ጉዳት እንዳስተናገደ፣ ጉዳቱ የበረታባቸው ወልድያ ሪፈራል ሆስፒታል እንደተወሰዱ ዘጋቢያችን ከግንባር ያደረሰን መረጃ ያመላክታል የፋኖ ኃይሎች ገዢ መሬት በመያዝ በሞርተርና በዲሽቅ የታጀበ ያጸፋ ምላሽ ሲሰጡ ውሏል ያለው ዘጋቢያችን ውጊያው ከሰዓት በኋላም እንደቀጠለ መሆኑን ገልጸዋል። ይህ በእንዲህ እንዳለ በአማራ ምድር በርካታ የአየር ወለድና ኮማንዶ አባላቱን ያስጨረሰው አገዛዙ በዛሬው ዕለት በሌተናል ጀኔራል ሹማብደታ መሪነት በልዩ ዘመቻዎች እዝ ማሰልጠኛ ማዕከል በመገኘት የኮማንዶ ስልጠናን ማስጀመራቸው ታውቋል። የልዩ ዘመቻዎች እዝ አዛዥ ሌተናል ጀኔራል ሹማብደታ ባለፉት ሶስት ወራት ብቻ የእዙን አንድ ሶስተኛ የሚሆን ኮማንዶ በሸዋና በወሎ ቤት አማራ ምድር በውጊያ ማስጨረሳቸውን ወታደራዊ መረጃዎች ያሳያሉ። የአሁኑ ሰልጣኞችም እርሳቸው የሚመሩት የአየር ወለድና ኮማንዶ እዝ ያጋጠመውን የሰው ኃይል ክፍተት ለመሙላት ያለመ እንደሆነ ተጠቁመዋል። በብልጽግናው አገዛዝ የመከላከያ ግምገማ ሰነድ መሰረት ኩብለላ የስርአቱ አደጋ ሆኖ የተቀመጠ ሲሆን ዋነኛ ኮብላይ ያለበት እዝ የአየር ወለድና ኮማንዶ አባላት ሲሆኑ አብዛኞቹ ኮብላዮች ከስምሪት ወጥተው ፋኖን ይቀላቀሉ አሊያም በግል የጥበቃ ስራ ራሳቸውን ሸሽገው ይሰማራሉ። የተሟላ የውጊያ ልምድ ሳይኖራቸው በአጭር ጊዜ ስልጠና ወደ ውጊያ ሜዳው የሚገቡ መሆኑ በርካቶች ሞትና ቁስለኛ እንዲሆኑ አሊያም ሞትና ቁስለኛ በብዛት የተመለከቱ ኮማንዶዎች የውጊያ ስነልቦናቸውን አጥተው ለመኮብለል እንደሚገደዱ ነው የታወቀው። በአብይ አህመድ የኦህዴድ የቀድሞ አለቆቻቸውን ጨምሮ አቶ ጌታቸው ረዳና ጄኔራል ጻድቃንን በማስከተል ወደ ባሌ ተጉዘዋል። የጣቢያችን ዘጋቢዎች በጉዳዩ ላይ ተጨማሪ ዳሰሳ ለመስራት ለመረጃው የቀረቡ ሰዎችን አናግረዋል። አብይ በዚህ ጉዞ ማስተላለፍ የፈለጉት መልእክት አለ ያሉት አስተያየት ሰጪዎች፣ በፎቶ ላይ እንደታየው ከኦህዴድ የቀድሞ አለቆቻቸው ውስጥ አባዱላ ገመዳና ወርቅነህ ገበየሁ ነገበየው፣ ካሁኑ አገልጋዮቻቸው ደግሞ ሬድዋን ሁሴንና ተመስገን ጥሩነህ ከቀድሞ ባላንጣዎቻቸው ከአሁኑ ገባሪዎቻቸው ደግሞ ሌተናል ጀነራል ጻድቃንና ጌታቸው ረዳ ይገኙበታል። ይህም የአብይን ፖለቲካዊ መልእክት ግልጽ ያደርገዋል። ሁሉም ከኔ ጋ ናቸው የሚል መልእክት ማስተላለፍ የፈለጉ ይመስላል ብለዋል። በተለይም ሌተናል ጀነራል ጻድቃን ከአብይ አህመድ ጋር ባሌ ድረስ መጓዝ የወቅቱ ፖለቲካዊ አስተላለፍ ከመቀሌ አልፎ አስመራ ያደርሰዋል የሚሉት ለመረጃው የቀረቡ ሰዎች ጻድቃን በጸረ ሻቢያ አቋማቸውና ከቀድሞ ጓዶቻቸው ጋር በገቡበት ቅራኔ በአብይ አህመድ ዘንድ ይበልጥ ተፈላጊ አድርጓቸዋል። ጀነራል ጻድቃን የቀድሞ እናት ድርጅታቸውን የህወሓት ታጣቂዎችንና ወታደራዊ አመራሮችን እጣ ፈንታ በተመለከተ ለአብይ አህመድ ፕሮፖዛል ማቅረባቸው ይታወሳል። ጻድቃን ለአብይ ባቀረቡት ፕሮፖዛላቸው የህወሓት ኃይሎችን ያለ ታጣቂ ለማስቀረት ያለመ ሲሆን በትግራይና በሱዳን የሚገኙትን የታጣቂ ቡድኑን አመራሮች በመንግስት በኩል ጥሪ በማድረግ ለጥሪው ዋስትና መስጠትን ይመለከታል። ጥሪው በመከላከያ መኮንን ጄኔራሎች በባለ ሀብቶችና በታዋቂ ግለሰቦች በኩል ዋስትና እንዳለው፣ ከጦርነቱ በፊትና በጦርነቱ ወቅት ያፈሩት ሀብት እንደማይነካባቸው፣ የጡረታ ጊዜያቸው ያልደረሱ ወታደራዊ መኮንኖች ማዕረጋቸውን በጠበቀ መልኩ ሰራዊቱን እንዲቀላቀሉ ያለ መሆኑን፣ ከዚህ ቀደም የተከሰሱባቸው የወንጀል ጥፋቶች በሙሉ በፖለቲካ ውሳኔ እንዲሻሩ የሚያደርግ ነው። ይህ ፕሮፖዛል እስካሁን ባይሳካም በትግራይ በአሁኑ ሰዓት የቀጠለው ወታደራዊ ቀውስ እንደ ድል ለመጠቀም ሊሞክር እንደሚችል ለጣቢያችን የደረሰው መረጃ ያሳያል። የ ጄኔራል ጻድቃን እቅድ ሁለት መንገድ ያለው ነው የሚሉት የመረጃ ምንጮች፣ በአንድ በኩል ጻድቃን በትግራይ መንግስት የለም የሚል አቋም ያላቸው በመሆኑ የታጣቂ ኃይሉ ወታደራዊ አዛዦች በከፊል እንኳን መበተናቸው የህዋትን የፖለቲካ አመራር ለማዳከም እድል ይፈጥራል። በሂደቱም ተተኪ የፖለቲካ አመራር ለመሆን አመቺ ሁኔታ የሚፈጥርላቸው በመሆኑ አጋጣሚው ለመጠቀም ያመጡት ፕሮፖዛል ነው ተብሏል። ሁለተኛው መንገድ አንደኛው የህዋት አንጃ ከኤርትራ መንግስት ጋር የፈጠረው ትብብር በኤርትራ በኩል ትግራይን መከላከያ ወረዳ ወይንም በፈር ዞን ለማድረግ ያለመ ከመሆኑ በዘለለ አደጋው ጄኔራሉ የትግራይን መሬት እንዳይረግጡ ያደረጋቸው በመሆኑ ጥምረቱን ለመበተን አማራጭ ስልት አድርገው ያመጡት እንደሆነ ተጠቁመዋል። የጄኔራል ጻድቃን እቅድ በብልጽግና መሪዎች ተቀባይነት አግኝቶ የህወሓት ታጣቂ አመራሮች ጥሪ እንደቀረበላቸው መረጃዎች የወጡ ሲሆን እስካሁን ግን የመጣ ለውጥ የለም። በዛሬው እለት በባሌ ከጠቅላይ ሚኒስተር አብይ አህመድ ጋር የታዩት ሌተናል ጄኔራል ጻድቃን ገብረተንሳይ ይህንን ፕሮፖዛላቸውን ለማሳካት ከቀድሞ ባ ከተቋናንጣቸው ጋር የፈጠሩት አፍላ ወዳጅነት ደረጃውን ያሳየ ሆነዋል። አርባዎች ተመልካቾቻችን ምርጫችሁን ጣና ቲቪን ስለምታደርጉ እናመሰግናለን። የህወሓት ታጣቂዎች አምስተኛ ቀን ወታደራዊ አመፅ ቀጥሏል። አመፁን ለማስተንፈስ ያለመ መመሪያም ጸድቋል። በትግራይ ወታደራዊ አመፁ አምስተኛ ቀኑን ያስቆጠረ ሲሆን በአምስተኛ ቀን ውሎው ተንቤን ላይ የአርሚ ሀምሳ አመፀኛ ታጣቂዎችን ጄኔራሎች ሊያረጋጉ ሲሞክሩ ታይተዋል። ስምሪቱን ከሰጡት አንዱ እንደሆኑ የሚታመነው ጄኔራል ምግበይ ተንቤን ሀገረ ሰላም ላይ ከታጣቂዎቹ ፊት ሆነው ሊያረጋጉ ሲሞክሩ ታይተዋል። በሌላ በኩል አመፁን ለማስተንፈስ ያለመ መመሪያ መጽደቁን ከወደ መቀሌ የወጡ መረጃዎች ጠቁመዋል። የታጣቂ ቡና አባላት ከደሞዝ እና ጥቅማ ጥቅም ጋር በተያያዘ አመፅ መቀስቀሳቸውን ተከትሎ ክልሉ አዲስ የወጣውን የታጣቂ ቡኑን የመሠረታዊ ፍላጎቶች ጥያቄ ማለትም የሕክምና አገልግሎት፣ የመኖሪያ ቤት ቦታ አቅርቦት፣ የደሞዝ ማሻሻያ፣ በመንግስትና መንግስታዊ ባልሆኑ ተቋማት የአገልግሎት አቅርቦት፣ እንዲሁም ትምህርትና ስልጠና ወዘተ የያዘ አዲስ መመሪያ በዛሬው ዕለት የጊዜያዊ አስተዳደሩ ፕሬዚዳንት ጄኔራል ታደሰ ወረደ በተገኙበት ካቢኔው ማጽደቁ ታውቋል። የመመሪያው መጽደቅ ወታደራዊ አመ ን ያስተነፍሰው ካልሆነ በስተቀር ታደሰ የገጠማቸውን ውስጣዊ አደጋ ጨርሶ መፍቻ መንገድ ሊሆን አይችልም፣ የሚሉት የጉዳዩ ተከታታዮች ወታደራዊ አመፁ በታጣቂ ቡድኑ አመራሮች መካከል ያለውን ፖለቲካዊ ልዩነት በግልጽ ያሳየ ነው ይላሉ። አክለውም አሁን የተቀሰቀሰው ወታደራዊ አመፅ ቢበርድ እንኳን በታጣቂ ቡድኑ አደረጃጀት ውስጥ ሪፎርም እንስራ የሚል አጀንዳ እንደሚመጣ፣ አጀንዳውም የሌተናል ጄኔራል ታደሰ ወረደን ጠቅላይ አስተዳደር ማለትም ፖለቲካውንና ፀጥታውን የመምራት ጣምራ ስልጣን የሚነካ በመሆኑ ቀጣዩ ፈተና እንደሚከብድ ጠቁመዋል። ይህንንም ሲያስረዱ የጊዜያዊ አስተዳደሩ ፕሬዚዳንት ታደሰ ወረደ በአሁኑ ሰዓት ከአስተዳደራዊ ኃላፊነታቸው በተጨማሪ የታጣቂ ቡድኑ መሪ ሆነው እንደቀጠሉ ነው። ታደሰ በጌታቸው ረዳ ላይ መፈንቅለ ስልጣን ከተፈጸመ በኋላ የትግራይ ጊዜ አስተዳደር ሆነው ከመሾማቸው በፊት በደብረ ጽዮን ቡድን ተመራጭ የነበሩ ቢሆንም ህዋት ከምርጫ ቦርድ ፓርቲነት ከተሰረዘ ከግንቦት ስድስት ቀን ጀምሮ ባለው የድርጅቱና የትግራይ ውስጣዊ ቀውስ ማደግ የተነሳ በሁለት ኃይሎች በኩል መግባባት እንዳልተቻለ ነው ምንጮች የጠቆሙት። ሌተናል ጄኔራል ታደሰ ወረደ በአሁኑ ሰዓት ሁለት ኃላፊነት በአንድ ወንበር ያደረበው የያዙ መሆኑ በታጣቂ ቡድኑ ውስጥ የአመራር ሪፎረም ይደረግ በሚለው አጀንዳ አንደኛውን ስልጣን እንዲያስረክቡ መገደዳቸው አይቀርም፣ ካልሆነም የግጭት መነሻ ሊሆን ይችላል ሲሉ ቀጣዩን ቀውስ ጠቁመዋል። ከዚህ ቀደም በነ ደብረ ጽዮን ቡድን በኩል ታደሰ ወረደን ከታጣቂ ኃይሉ የሰራዊት አዛዥነት በማንሳት በሜጀር ጄኔራል ዮሐንስ ወልደ ጊዮርጊስ ለመተካት የተደረገው እንቅስቃሴ በታደሰ ኔትወርክና እምቢንተኝነት ያልተሳካ ቢሆንም ባለፉት አምስት ቀናት ከታየው ወታደራዊ አመፅ በኋላ ሁኔታዎች እንደሚቀየሩ ተገምተዋል። በአሁኑ ሰዓት የህወሓት አንጃ በሶስት መልኩ የሚታይ ነው የሚሉት የጉዳዩ ተከታታዮች፣ አንደኛው በነ ደብረጽዮን በኩል የሚመራው ሲሆን ቡድኑ በቂ ዝግጅት አድርገን ወደ ጦርነት እንግባ፣ እስከዛው የፋኖ ትግል ማዕከላዊ መንግስቱን ያዳክምልናል የሚል ስሌት ይዟል። ሁለተኛው የነፈትለ ወርቅ ገብረ እግዚአብሔር ሞንጆሪኖ ቡድን በአርሚዎች ውስጥ ከፍ ያለ የጥቅም ትስስር የፈጠረ ሆኖ፣ ከአስመራው መንግስት አጋርነት የፈጠረ ቡድን ነው። በሶስተኛ ደረጃ የሚቀመጠው የታደሰ ወረደ ቡድን ስልጣኑን ማሰንበት የሚፈልግ ሆኖ የራ ራሱ ውስጣዊ ኃይል በማጠናከር ላይ ያተኮረ ነው ሲሉ አሰላለፉን ገልጸዋል። የመረጃ ምንጮች አክለው በራሱ በታደሰ ወረደ ካቢኔ ውስጥ የግምገማ ልዩነት አለ ያሉ ሲሆን እዛው በካቢኔው ውስጥ የደብረ ጽዮንና የፈትለ ወርቅ ኔትወርክ እንዳለ ነው የጠቆሙት። ሁለቱም ቡድን በታደሰ ወረደ ላይ ያላቸው አንድ አቋም ጄኔራል ታደሰ የጊዜያዊ አስተዳደሩ ፕሬዚዳንትነት ይበቃሃል የሚል ሲሆን፣ ታጣቂ ቡድኑ በራሳቸው ሰው እንዲመራ ይፈልጋሉ። ጄኔራል ታደሰ ወረደ በበኩላቸው ታጣቂ ቡድኑ በካውንስል ነው የምንመራው የብቻ ስልጣን የለኝም በሚል በተለመደ የማድፈጥ የማዘናጋት እና በመጨረሻም የመምታት አመራር ቢላቸው ላይ ማተኮር እንደመረጡ ተጠቁመዋል። ታደሰ የሰባንደርታ ተወላጅ ሲሆኑ የትውልድ ቦታቸው ላይ ነባሩን አስተዳደር በማፍረስ ማኅተም ቀምቶ የነበረው የህወሓቱን ቡድን ውሳኔ በመሻር ነባሩን አስተዳደር ወደ ቦታው በመመለስ ከነደብረጽዮን ቡድን በተቃራኒ መቆማቸው ይታወሳል። በጀኔራል ታደሰ ወረደ ቦታ የህወሓት ታጣቂ ቡድን የሰራዊቱ መሪ እንዲሆኑ የታሰቡት ሜጀር ጀኔራል ዮሐንስ ወልደ ጊዮርጊስ በአሁኑ ሰዓት ህወሓት ለወረራ የሚያደርገውን የጦርነት ዝግጅት ከሚያስተባብሩት ቁልፍ ወታደራዊ አዛዦች አንዱ ሲሆኑ፣ ጀኔራሉ ከሰሞኑ በሌተናል ጀኔራል ጻድቃንና ጌታቸው ረዳ ላይ ዛቻ ማሰማታቸው ይታወሳል። በሶስቱም የህዋት አንጃዎች ውስጥ ያለው አንድ አይነት እሳቤ ግን የአማራ ታሪካዊ ርስቶችን ዳግም የመውረር ፍላጎት ያላቸው መሆኑ ሲሆን ልዩነቱን የወረራ ጊዜና ታክቲኩ ላይ ብቻ እንደሆነ ለጣቢያችን የደረሰው መረጃ ያሳያል። በህዋት ታጣቂ ሰራዊት ውስጥ የመገንጠል ትርክትን ከሚያስተጋቡት ወታደራዊ መኮንኖች አንዱ የሆኑት ጀኔራል ዮሐንስ መዲድ በታደሰ ወረደ ቦታ እንዲተኩ በማድረግ በአብይ አህመድ ከመበላት እንድናለን የሚል ስሌት የያዘው ነባሩ ህዋት ታጣቂ ቡድኑ ለታደሰ ወረደ እንዳይታዘዝ ወታደራዊ አ ያመፁ ቅርጹንና አቅጣጫውን እየቀያየረ እንደሚቀጥል ይጠበቃል። የብልጽግና ሰራዊት ወደ ጎንደር ግንባር ተጨማሪ ኃይል እያስገባ መሆኑ ታወቀ። በጎንደር የፋኖ ኃይሎች ወደ አንድነት ምዕራፍ መሻገራቸው ከፍተኛ ድንጋጤ የፈጠረበት አገዛዙ በአንድነት ማግስት የፋኖ አመራሮችን ለማጥቃት የከፈተው ዘመቻ በኪሳራ ከተደመደመ በኋላ ጥቅምት ስድስት ለጥቅምት ሰባት ሌሊቱን በርካታ ተጨማሪ የሰራዊቱን አባላት ወደ ጎንደር ማስገባቱ ተሰምተዋል። የአሁኑ የኃይል ስምሪት የፋኖ አመራሮች፣ የኃይል መሪዎችና የማዘዣና ማሰልጠኛ ካምፖችን ለማጥቃት ያለመ እንደሆነ ታውቋል። ባህር ዳርን ዋና የጦር ማዘዣ ያደረጓት ጀኔራል አበባው ታደሰ ወደ ጎንደር ግንባር በርከት ያለ ጦር እንዲገባ ስምሪት መስጠታቸውን ተከትሎ በቀጠናው የምስራቅ ዕዝና የማዕከላዊ ዳሎል እዞች ስር ያሉ ክፍለ ጦሮች በኮር ደረጃ መንቀሳቀሳቸው ታውቋል። በጀነራል ብርሃኑ በቀለ ከሚመራው ከሰሜን ምዕራብ እዝ በተጨማሪ በደቡባዊ ጎንደር ቀጠና የተሰማራው የምስራቅ እዝ 303ኛ ኮር 3 ክፍለ ጦሮች በተጨማሪ የማዕከላዊ ዳሎል እዝ የምስራቃዊ ጎንደር ማለትም የበለሳ ቀጠናዎችን የሚሸፍን ኃይል በዋግምራ ተሻግሮ መግባቱ ታውቋል። በአዲሱ ስምሪት የጉና ተዋሳኝ አራት ወረዳዎችን ይዞ እስከ በሸሎ በረሃ ያለውን የምስራቅ እዝ 303ኛ ኮር የሚሸፍን ሲሆን፣ በሌላኛው አቅጣጫ ደግሞ የሊቦ ከምከም አውራጃን ይዞ እስከ በለሳተ ከዚህ በረሃ ድረስ ያለውን የፋኖ ይዞታ መልሶ ለመቆጣጠር የማዕከላዊ ዳሎል እዝ ከፊል ኃይል መሰማራቱ ታውቋል። በተጨማሪም ከመቄት እስከ ንፋስ መውጫ ያለው ቀጠና በምስራቅ እዝ ኮርና በሰሜን ምስራቅ እዝ አህዶች እንዲሸፈን መወሰኑም ታውቋል። እነዚህን ቀጠናዎች በአዲስ ኃይል በማጠናከር የሰሜን ምዕራብ እዝ ምዕራባዊና ሰሜናዊ የጎንደር ቀጠናዎች ላይ ብርቱ ውጊያ ለመክፈት እንዳቀደ ነው ወታደራዊ መረጃዎች የጠቆሙት። በተለይም የብልጽግና ሰራዊት ሰሜን ምዕራብ እዝ በሙሉ አቅሙ የደንቢያ፣ አለፋ፣ ሻውራ፣ ቋራና መተማ ኮሪደሩ ጫፍ ድረስ ያለውን ሰፊ የፋኖ ነፃ ይዞታ ለማጥቃት፣ በሌላ አቅጣጫ ደግሞ በአርማጭሆ፣ ጠገዴ፣ ቆላ ወገራ ደጋማ የወገራ ክፍል እንዲሁም ቦዛ ጥራይና ዛሬ ማቃጠና ያለውን የፋኖ ይዞታ ለማጥቃት ሙሉ ኃይሉን የማንቀሳቀስ የውጊያ እቅድ እንዳለው ተጠቁመዋል። ዛሬ ረፋድ ጀምሮ ወደ ጎንደር ቀጠናዎች ሲንቀሳቀስ የዋለው የብልጽግና ሰራዊት ዋና ተልዕኮ ከብአዴን የጸጥታ መዋቅር ጋር በመቀናጀት ወሳኝ የተባለ ማጥቃት መክፈት እንደሆነ ወታደራዊ መረጃዎች ጠቁመዋል። በተለይም በፋኖ ኃይሎች የተፈጠረው የአንድነት ስሜት ያስደነገጠው አገዛዙ በርከት ያለ ሰራዊት በማዝመት የተቀናጀ ውጊያ ለመክፈት ማሰቡ ተጠቁመዋል። እንዲያም ሆኖ ቀድሞ የገባው ኃይል በከፍተኛ ሁኔታ እየሞተበት የሰራዊቱ ቁመና የሳሳበት አገዛዙ አዲስ ተመራቂዎችን ከማካተት አልፎ የአካባቢውን የጸጥታ አቅም መጠቀም በሚለው እቅዱ ስኬታማ መሆን አልቻለም። ከሰሞኑ እና አርበኛ ደረጃ በላይ ለማፈን የገባው የብልጽግና ሰራዊት የሙሉ ቀን ውጊያ በማድረግ በውጊያው ከአንድ ሬጅመንት በላይ ሰራዊቱ ጉዳት ማስተናገዱ ይታወሳል። የጎንደሩ የአንድነቱ ውጊያ ሁለት ክፍለ ጦርና አንድ ሻለቃ ከሚገመት ልዩ ኮማንዶ ጋር የተካሄደ ውጊያ ሲሆን፣ የአገዛዙ ጦር የተንቀሳቀሰው ከደልጊና ከሻውራ በጸደ ማርያም ቀጠና እንዲሁም አዘዞ ከሚገኘው ትልቁ ወታደራዊ ካምፕ እንደነበር መዘገባችን ይታወሳል። በመጨረሻም ኮሎኔል ሚካኤል ራንደሪያን አዲሱ የማዳጋስካር መሪ ሆነው ዛሬ ቃለ መሐላ ፈጸሙ። በወታደራዊ መፈንቅለ መንግስት ስልጣን የያዙ ጦር ሰራዊቱ ኮሎኔል ሚካኤል ራንደሪያን አዲሱ የማዳጋስካር መሪ ሆነው ዛሬ ቃለ መሐላ ፈጸሙ። በሀገሪቱ ብሔራዊ ከፍተኛ ህገ መንግስታዊ ፍርድ ቤት ዘጠኝ ዳኞች በተገኙበት ቃለ መሐላ የፈጸሙት ራንድሪያን የማዳጋስካር ጦር ኃይል ስልጣን እንደሚይዝ ካሳወቁ ከሶስት ቀናት በኋላ ነው። የተባበሩት መንግስታት ድርጅት መፈንቅለ መንግስቱን ኢ ህገ መንግስታዊ ሲል አውግዟል። በወጣቶች ተሳትፎ የተመራውና ለሶስት ሳምንታት ከዘለቀው ጸረ መንግስት ተቃውሞ በኋላ የተካሄደውን መፈንቅለ መንግስት ያወገዘው የአፍሪቃ ህብረት ማደጋስካርን ከአባልነት አግዷል። ህዝባዊው አመፅ ሲጠናከር ህይወታቸውን ለአደጋ መጋለጡን በመናገር ከሀገራቸው የሸሹት ፕሬዚዳንት አንድሪ ራጆሊና ወደ ዱባይ እንደሸሹ የፈረንሳይ ሚዲያዎች ቢዘግቡም ዘግይተው የወጡ መረጃዎች ደግሞ እስከ ዛሬ ያሉበት አልታወቀም የሚሉ ሆነዋል። በፈረንሳይ አውሮፕላን ከሀገር መውጣታቸው ግን የተረጋገጠ መረጃ ሆነዋል። አዲሱ ተሿሚ ኮሎኔል ራንድሪያን ወታደሩ ስልጣኑን እንደሚረከብ ከተናገሩ በኋላ ፓርላማው ራጆሊና በሌሉበት ማክሰኞ በሰጠው ድምፅ ከሷቸዋል። አምስት አመት እንደሚሆኑ የሚገመተው ኮሎኔል ራንድሪያን ቃለ መሀል ላይ የፈጸሙት በወታደራዊ የደንብ ልብሳቸው ሳይሆን ጥቁር ሙሉ ሱፍና ሰማያዊ ከረባት አድርገው ነው። በስፍራው ወታደራዊ መኮንኖችና ሲቪል ባለስልጣናት እንዲሁም የውጭ ዲፕሎማቶች ተገኝተዋል። የቃለ መሐላው ስነ ስርዓት በክብር ዘቦች ታጅቦ የተፈጸመ ሲሆን ኮሎኔሉ ከሁለት አመት በፊት አመፅ ለማካሄድ በመሞከር ታስረው እንደነበር፣ በመጨረሻም የወጣቶችን የለውጥ ህልም ጠልፈው ወደ ስልጣን መውጣቱ ለጊዜው ተሳክቶላቸዋል። በኢንዲያን ውቅያኖስ በምትገኘው የደሴት ሀገር ውስጥ የተካሄደው ከፍተኛ የተቃውሞ ማዕበል ባለፉት አስራ አምስት ዓመታት ያልታየ ነበር። ይህ የህዝብ እምቢንተኝነት በመጨረሻ ወታደሮቹ ተቀላቅለውት ፕሬዚዳንቱን ከስልጣን በማንሳት ዛሬ ቃለ መሀላቸውን በፈጸሙት ኮሎኔል ራንደሪያን ተተክተዋል። እንዲያም ሆኖ የአዲሱ ትውልድ አባላት ጄንዚዎች የማዳጋስካር ሰልፈኞች መሰረታዊ ጥያቄያቸው ካልተመለሰ ዳግም ወደ አደባባይ ተቃውሟቸው እንደሚመለሱ ይጠበቃል። በማዳጋስካር የሚመሰረተው ጊዜ የሽግግር መንግስት ምን መልክ እንደሚኖረው እስካሁን የታወቀ ነገር የለም። ክብራትና ክብራን ቤተሰቦቻችን ለመሸቱ የተሰናዱት መረጃዎቻችን እየተከታተሏችኋችሁን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሆኑ በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ሳተላይት ቲቪ ከሀቅ ጋር።